የአደንዛዥ እጽ ውስጥ መዘፈቅ ስልጡንነት ሊመስለው ይችል ይሆናል። በእኛ ትውልድ ጊዜ የመርካቶ ስልጡኖች የሚጠቀሙበት ቃል ነበራቸው። ገሪባ፣ ፋራ ይሉ ነበር። የራሴን ልምድ ልንገራቸው። ሁለተኛ ደረጃ ተማሪ ሁለተኛ ደረጃ ትምህርት ቤት መጨረሻ ላይ ነው ሲጃራ ማጨስ የጀመርኩት ለምን ቢባል ስልጡኖች የምላቸው ሰዎች ሲጃራ ያጨሳሉ። እኔም ወጉ ይድረሰኝ አልኩና ጀመርኩ። ነገር ግን አሁን በሰለጠኑት ሀገሮች ያለውን ሁኔታ ስታዩ ሲጃራ የሚያጨስ ነው እንጂ ፋራ የሚባለው፣ ገሪባ የሚባለው ሲጃራ የማያጨስ አይደለም። አሁን በሰለጠኑት ሀገሮች ስለዚህ ይሄን አስተሳሰብ ወላጅ ብቻ ሊዋጋው አይችልም። እኔ በአቅራቢያ የነበሩ ሲጋራ የሚያጨሱ ወጣቶችን አይቼ ነው የተከተልኩት። ሌላውም በአቅራቢያው የነበረውን ነው አይቶ የሚከተለው ወጣቱን ነው። ስለዚህ እናንተ ወጣቶች፣ ከዚህ ነፃ የሆናችሁ ወጣቶች በእውነትም ስልጡኖች እናንተ መሆናቸው አደንዛዥ እጽ ውስጥ የተዘፈቀው ሌት ተቀን ጫት በመቃም ከሰውነት ወደ እንጨትነት የተቀየረ ሰው ሚዲያ ማርከስ የሚቻለው በማብዛት ነው፣ በመከልከል አይደለም። መቶ ሁለት መቶ ቻናል ከፈጠርክ አንዱም ቻናል ቋሚ ኦዲየንስ አይኖረውም። ሪሞት ይዞ በየደቂቃ ነው የሚፈልገው እንጂ ቁጭ ብሎ አይጠብቅም። አንድ ቦታ ከቆጠብክና ከዘጋህ ግን ይርባም አይርባም የተዘጋውን ሰው ፍለጋ የሚሄደው አሁን እኛ ኢንከሬጅ ማድረግ ያለብን ሁለት መቶ ሚዲያ አይኖር፣ አንዱም ሰው ቋሚ ደንበኛ አይኖረው። ቋሚ ደንበኛ ለመያዝ ሳይተኛ ይደር ይትጋ። መትጋት ውስጥ ኤክሰለንስ ቱሪዝም አለው ብዙ ጊዜ የምትዋሽ ከሆነ ይሄ ውሸታም ትባላለ ማለት ነው። ከከለከልክ ግን በምን በምን ይለካል? መለኪያው የለም። እንደዚህ በጣም በርካታ ጉዳይ ማንሳት ይቻላል። በእስረኞች ጉዳይ ማንሳት ይቻላል። በብዙ በብዙዎች ማንሳት ይቻላል። ጊዜ ማባከን የማይገባን ኤሪያ ላይ ጊዜ የምናባክንባቸው እነሱን ትተን ወደሚቀጥለው ደረጃ ማደግ የሚገባል። የኔ ቤተሰብ በመሰረቱ ዲሞክራሲያዊ ነው ብዬ ነው የማምንበት ምክንያቱም ባለቤቴም የኔን ስብና ተቀብላና ክብራ ነው እኔም የባለቤቴን ስብናና እኩልነት ተቀብዬ ነው። ላለመቀበልም እድል አልነበረኝም። ምክንያቱም አንዳንዶቻችሁ እንደምታውቁት ባለቤቴ ሲያስፈልግ እሳት የሚተፋ ነገር መተኮስ የምትችል ታጋይ ነው የነበረችው። ስለሆነም ስንጀምር ጀምሮ ያው እኩል ስብእና ያላት መሆኗን በተግባር ከማመን ውጭ እድል አልነበረኝም። በዚህ ቤተሰብ ውስጥ ዴሞክራሲያዊ ግንኙነት ለመመስረት ለእኔ በጣም ቀላል ነበር፣ ምክንያቱም አማራጭ ስላልነበረኝ። እናም ከተጋባን በኋላ እሷም ታጋይ ነች፣ እኔም ታጋይ ነኝ። ትግሉ ካለቀ በኋላ እሷም የራሷ ስራ አላት፣ እኔም የራሴ ስራ አለኝ። በቤተሰብ ጉዳይ ላይ አብረን እንወስናለን። እናም ጥያቄ ውን ያነሳሽው ወጣት የቤተሰብ ግንኙነት ዴሞክራሲያዊ እንዲሆን በተለይ ሴቶች አንድ የማይታለፍ በጣም ቁልፍ መሳሪያ መያዝ ይኖርባቸዋል። ነፃ የገቢና የኑሮ ምንጭ ያላችሁ ሴቶች መሆን መቻል አለባቸው። ጠቅላይ ሚኒስትሩም ምክትል ጠቅላይ ሚኒስትሩም በውስጣቸው ለውጥ እንዲመጣና ለውጡ እንዲፋፋም ፍላጎት ስለነበራቸው ብቻም ሳይሆን እዚያና እዚህ የሚመላለሱ ሰዎችም ስለነበሩ እኛ መስማት የሚፈልጉትን መረጃ እየላክንላቸው ምን እያሰቡ እንዳሉ ደግሞ እያወቅን እንድንዘጋጅ እድል ሚሰጥ ነበር። መሀል ላይ የሚዋሉ ሰዎች ስለነበሩ ይሄን ይዘን ወደ ምርጫ ስንገባ የመጀመሪያው የኢህአደግ ሊቀመንበር ምርጫ በኢህአደግ ታሪክ ታይቶ በማይታወቅ ሁኔታ ለሳምንታት ብሬን ዎሽ ለማድረግ ሰውን መልክ ለማስያዝ ቅርጽ ለማስያዝ ግምገማ ሲባል ሲጀመር ሲበተን፣ ስንሰበሰብ፣ ስንበተን ሚጨበጥ ነገር ሳኔ ከቆየን በኋላ ምርጫውን ያደረግንበት እለት ሙሉ ቀን በምርጫ ክራይቴሪያ ላይ ስንወያይ ውለን እስከ ሌት አጋማሽ ድረስ ያው እንደሰማችሁት እጅግ አጨቃጫቂ ካሁኑ ጦርነት ያልተናነሰ የተደራጀ የጁንታው ስብስብ በቀጥታ መዋጋት የማይችልበትም በጎን ማዋጋት በሚችልበት መንገድ ሰፊ ስራ ከሰራ በኋላ ከምሽቱ አራት ሰዓት ተኩል አካባቢ ምርጫውን አሸንፈናል ብሎ የጁንታው የውጭ ክንፍ በየመጠጥ ቤት መጨፈር ጀመረ። ያ ከመሆኑ በፊት እኛ የማንፈልጋቸው ሰዎች አይመጡም ኢትስ ኢን አውር ዴድ ባዲ በመቃብራችን ላይ ብቻ ነው የሚፈጸመው ብለው በግልጽ ይፎክሩ ነበር። ይህ የሀገር ፍቅር ማለት ለኔ የህዝብ ፍቅር ነው፣ ከዛ ውጭ ትርጉሜ ነው። የህዝብ ፍቅር መገለጫ የሚመስለኝ እኔ ዘፈኑና ግጥሙ አይደለም። የህዝብ ፍቅር መገለጫ የሚመስለኝ ያንን ህዝብ ለማገልገል የሚከፈል ዋጋ ነው። የተወሰነ ዋጋ ለመክፈል ዝግጁ ከሆነ ፍቅር አለው ማለት ነው። በየጊዜው አገሬ ወንዜ ምናምን ምናምን የሚባለው ዘፈን ውስጥ መግባት አልፈልግም። አገር ምወድ ከሆነ በተግባሬ ነው የሚገለጸው። ህዝብ ምወድ ከሆነ በተግባሬ ነው የሚገለጸው። ህዝቡን ለማገልገል ዋጋ ከፍያለሁ ወይ አልከፈልኩም? ያም ክፈል ዝግጁ ነኝ አይደለም? ያ ነው ማረጋገጫ። መደመር ያለፈውን መልካም ወረት አጥብቆ መያዝን ያምናል። ምን ወረት አለና ትሉኝ እንደሆን ቢያንስ ቢያንስ እስላምና ክርስቲያን ተከባብረው ተዋደው ለሺህ አመት የኖሩባት ድንቅ ሀገር ስለሆነች ይህ ወረት ነው ብዬ ስለማመን የትናንትናውን ስህተቶች ማረም ነው መደመር። ሲባል የትኛውን ስህተት ትሉኝ እንደሆነ ቢያንስ ኢትዮጵያ ውስጥ ከአራት ሰዎች አንዱ የደሃ ደሃ ያደረጋቸው በሚሊዮን የሚቆጠር ህዝብ መጠለያና የዕለት ጉርስ የሌለው ያደረገው በኤርትራ ስህተት በጅቡቲ ስህተት በኬንያ ስህተት ሊሆን አይችልም በእኛው ስንፍናና ድካም እንጂ እሱን ነው ማረም የሚያስፈልገው መደመር ፊውቸርስቲክስ ነው መደመር ነገን ያህል ነገን ማሸነፍ ያልማል ወደ ብልጽግና የምንጓዘውን ጉዞ ያመላክታል ስንል ደግሞ ሰው ሆኖ ዘር የማይተካ ተክቶም ለልጆቹ የተሻለ ዓለም መፍጠር የማይፈልግ ሰው የለምና እኛ ኢትዮጵያውያንም ቢያንስ ድህነትን፣ ችግርን የምናሸጋግር የምናወርስ ሳንሆን ብልጽግናን ለልጆቻችን የምናወርስ እንድንሆን መልካም ምኞትንና የተግባር ንድፍን ጠቅልሎ የያዘ መጽሐፍ ነው።